ስደትን በዜማ በዘመናት መካከል ዮሴፍ ጥሩነህ እንደ ጻፈው ይህን ገጽታ የሙዚቃ ጉዳይ አድርገው በርካታ ድምፃውያን ስሜትን ገላጭ ትዝታና ናፍቆቱን ተራኪና የሀገርና ወገንን መከታነት ሰባኪ ዜማዎችን ተጫውተዋል። በዚህ የዘፈንና ዘመን ዝግጅት ከየዘመኑና ፈርጁ ጥቂቶቹን የሙዚቃ ሥራዎች ይዘን እንጨዋወታለን። በዘመናት መካከል ኢትዮጵያውያን በተለያዩ ምክንያቶች ሀገራቸውን ለቀው በውጭ ሀገራት ኑሮን መርጠው ሲኖሩ የሚበዛው ጊዜ የናፍቆትና ሰቀቀን እንደሆነ በተለያዩ አጋጣሚዎች ሲገልጡ ይደመጣል። ፖለቲካ ለስደት የዳረጋቸው ሀገር ተቀይራና የሐሳብ ብዝሃነትን የሚቀበል አስተዳደር ተፈጥሮ ቢመለሱ ይወዳሉ። የኑሮ ጫና የከበዳቸው እጃቸው ላይ ትንሽ ቋጥረው ለመመለስ ያቅዳሉ። በእነዚህና መሰል ስሜቶች መፈራረቅ ውስጥ ስደት በየዘመናቱ ብዙ ገጽታዎችን አስተናግዷል። ሀገር ቤተሰብና ፍቅር በተለያዩ ቀለማት ተስለዋል። ቀደም ባለው ዘመን በስደት ላሉ ሰዎች ከሀገር ትርጉም ጋር የነበረ የትስስር ስሜት ጠንካራ እንደነበር ዜማዎቻችን ምስክር ሆነው ይጠራሉ። አንጋፋው ሙዚቀኛችን ታላቁ ድምፃዊ ጥላሁን ገሠሰ በአንድ ሥራው ይህን በስደት ሀገርን የመናፈቅ ስሜት እንዲህ ገልጦታል። ትዝታው ግን ፍሎ እምባዬ ያነቀኝ የሀገሬ ሽታ ጠረኑ ሀገር ሽታን ለመንፈስና ገጽ የተስማሙ የአመጋገብ ልምዶችንና የአብሮነት መስተጋብሩን ያስናፍቃል። ይህንን ስስትና ናፍቆት ድምፃዊ መሐሙድ አህመድ በግሩም ለዛ ተርኮታል። ሀገር የሚመለስበትን ቀንም በጥልቅ ናፍቋል። መቼ ነው ኢትዮጵያን የማየው ብሏል። የስደት መልኮችንና የሀገቀው ትውሳለኝ የተሰኘው የ1982 ሥራዋም በስደት ለራቀ ስሜቱን መዘርዘሪያም መጽናኛም ሆኖ የሚጠቀስ ጥበባዊ እንጉርጉሮ ነው ማለት ይቻላል። በሦስና ታደሰ በተጻፈው በዚህ ዘፈን አስቴር ከሰው አገር ሰው ጋር ልብ ያልፈጥናለ እያለች በጥዑም ዜማ ትካዜዋን ለአድማጭ

ሰዎች ሲሰደዱ ግፊታቸው የተሻለ እንጀራ፣ ሰላምና የተሻሉ ዕድሎችን ፍለጋ ነው። ለመሰደድ መወሰን በብዙ የውስጥ ሐሳብ ትግሎች ውስጥ የሚወለድ መድረሻ ነው። በስደት ያሰብኩት ይሳካ ይሆን ወይስ ሕይወትን የሚያስከፍል ውሳኔ ውስጥ እየቤረጋ በልልኝ የሚለው የውስጥ ማስከኛ ንግግር ረጅም መንገድ አልወሰዳትም። እውነታው ከመሬት አለና አይካድም። ሰው በቀየው ተስፋ ካልሸትተው ከህዝብና ችግሩ ጋር ለመቆየት ብርታት ያጣል። ሐመልማል ይህን እንዲህ ገልጸዋለች። ሲያይ ተስፋው ጎተራው ተሟጦ፣ በጭንቅ ወደ ሰማይ አንጋጦ፣ የኔ ነው የሚለው አንድም ነገር ሲያጣ፣ ለምን አይሰደድ? ሰው ከአገሯዮች ስደት ሲመርጡ ጉዳዩ የእነርሱ ብቻ አይደለም። ቤተሰብና የቅርብ ሰዎች በአንድ ወይም በሌላ መንገድ በበጎም በክፉም ተጽዕኖው ያገኛቸዋል። ፍቅረኞች በመራራቅ ህመምና ሰቀቅን ውስጥ ሆነው ውዶቻቸውን ይሸኛሉ። የትዳር አጋሮች የወደፊት የተሻለ ሕይወት ተስፋን ሰንቀው አጋሮቻቸውን በቸር ይግጠመን ይላሉ። ጌዲዮን ዳንኤል ውዱን ሲሸኝ የግድ ስደቷን ሳይወድ መቀበሉን አምኖ በሽኝቱ ጊዜ ተጽናንቶ ማጽናናቱን መርጧል። ለአጽናናሽ የዘፈኑ ርዕስ ነው ሳይነው በስደት ተፈቃሪውን የሸኘው አብርሃም ገብረ እግዚአብሔር አብርሽ ዘጌትም ብቻውን መቆየቱ ቢያስጨንቀውም መለያየቱ የኑሮ ሸክምን ለማቅለል በመሆኑ ተስማምቷል። ተፋቅሮና በቅርርብ ሆኖ ለመኖር የወዳጅ ትንፋሽና ጠረን ብርቅ ሳይሆን ለመዝለቅ መታደልን ይፈልጋል። አብርሃም የወከለው አፍቃሪ በስደት ምክንያት ይህ ባለመሳካቱ ከፍቅሩ ጋር ቢያደርግ የሚወደውን ለብቻው ለመወጣት ቃል ይገባል። የሙዚቃው መጠሪያ እስኪያድላት ይሰኛል። እስኪያድላት፣ እስኪያደላድላት፣ የኔንም የእሷንም እኔው ልውደድላት አብርሽ ዘጌት የፍቅር አጋሩ ፍቅሩን የፈጣሪን መንገድና የሕይወት ጉዞን ወጣ ገባነት እንድትገነዘብ በዜማው ያስረዳታል። ፈጣሪ በጊዜው መልስ እንደሚሰጥም ያስታውሳታል። ጥረትሽ ተሳክቶ እሱ እስኪያድልሽ በጽናት ኑሪልኝ የኔ ውድ ባክሽ፣ አትማረሪብኝ። ለሁሉም ጊዜ ያለው ለሐሳብ ለጭንቀትሽ ማስረሻሽ እኔ አለሁ። አልገጥም ብሎ እንጂ እድል ካንቺ ጋር አምላክ አልፈጠረሽ ላዘን ለመከራ የፍቅር ወይም ትዳር አጋርን መሸኘት የናፍቆትና ትዝታ ምክንያት የሚሆነው ርቃ በሄደች ተፈቃሪ ብቻ አይደለም። ደግ ነገር ፍለጋ ስደት የወጣው ወንድ ሲሆንም የናፍቁንሚያዊ ስደት ገጽታው ብዙ ነው። በተለይ በአዳጊነት ዘመን ተምሮና ሥራ ይዞ ወላጆችን የማገዝ እንዲሁም የእናትን ውለታ የመመለስና የአባትን ኃላፊነት የመጋራት ሐሳብ የብዙ ኢትዮጵያውያን እውነታ ነው። ፍቅርአዲስ ነቃጥበብ በአንዱ ሥራዋ የምታዜመው በዚህ ላይ ነው። ልሄድ ልሰደደው የምትለው የወላጆቿን ሸክም በማቅለል ሐሳብ ነው። እናቴ እጅ ጥራት አጣች የምታጎርሰኝ፣ አባቴ ታከተው ቀረ የሚያለብሰኝ ልሂድ ልሰደደው ችግር ወደሚያዘኝ ኢኮኖሚያዊ ጫና ብዙ ኢትዮጵያውያንን ማሰደዱን በተለያዩ ሀገራት የመጓዝ እድል የገጠማቸው ሁሉ የሚያስተውሉት እውነታ ነው። አብዱኪያር ኢትዮጵያውያን ያልገቡበት የለም ሲል ያዜመው በዚህ ምልከታ ቀው። ብዙ ኢትዮጵያውያን የስደት ህመም ሲበረታባቸውና ሰብአዊ መፍትሔዎችም ሲሰንፉ የእገዛ ጥሪያቸውን ለሀገራቸው በምናብ በምኞት ይልካሉ። በዛወርቅ አስፋው ይህን መቃተት ግሩም ሙዚቃ አድርጋ ጥሪውን አስተጋብታለች። የሀገሬ አየር ጥራኝ ብላለች። ተፈጻሚ መልካሙ ተበጀ በበዛ ወርቅ አስፋው ዜማ የሚተረከውን ህመም ይገነዘባል። የሰው ሀገር እንዳሰቡት እንደማያሳድር በሀገራቸው የተከበሩትን እንደሚያስንቅና ስሜትን እንደሚያጎሽ ያስታውሳል። በዚህ ስሜት ውስጥ የምታልፈው ሴት የፍቅር አጋር ስትሆን ደግሞ ሐዘኔታውን ያብሰዋል። ስደተኛ ናት የተሰኘው ዘፈኑ ጉዳዩ ይህ ነው። በጸጋዬ ደቦጭ ግጥም እንዲህ ይላል ከፋኝም አላለች ተጎዳ ኋላለች ብቻ በሰው ሀገር ብቸኛ ሆናለች። ከሞቀ ቤተሰብ ለም ሀገር ተወልዳ ባይተዋር ሆናለች ስደተኛ እንግዳ። ከፋኝማላለች ተቆዳ ኋላለች ተጎዳ ኋላለች ብቻ በሰው ሀገር ብቸኛ ሆናለች ብቸኛ ሆናለች። ከሞቀ ቤተሰብ ለም ሀገር ተወልዳ ባይተዋ ማገተር ሆናለች ስደተኛን ግዳ በተለያዩ ገፊ ምክንያቶች የተደረገ የስደት ሕይወት ዓመታት ሲቆጠሩ በብዙ ይመረመራል። ያሰቡትና በእውነታ ያገኙት አራምባና ቆቦ ሲሆን ልብን ያሳዝናል። አቤል ሙልጌታ ይህን ስሜት ተጋርቶ ግጥምና ዜማም ጽፎ ዘፈን ሰርቷል። ድምፃዊው በዚህ ሥራው ስደት ብሎ የሚሄድ ሰው ለውጤቱም ኃላፊነት እንዳለበት ለማስታወስ የእጄን አግኝቻለሁ ይበለኝ ይላል። በአቤል የተወከለው ሰው ስደት በተሰኘው ዘፈን እንደሚነግረን ፍቅሩን እናቱንና ሀገሩን ትቶ የተሰደደበት መድረሻ ልቡን አሳዝኖታል። ትቼ ውድ ፍቅሬን ትቼ ተሰደድኩ፣ ባየሩ ባየሩ በሰማይ ባቡሩ ተሳፈርኩ፣ ስደርስ የለም መንገዱ ላይ አየሰው ሀገሪ ከመላይ ከራቤ በላይ ናፍቆት ከብዶ ጣለኝ ባዶ ቤት ሰው ሀገር ወስዶ። በአቤል የተተረከው የስደት መልክ ምሬቱ እየጨመረ ሲመጣ፣ ውሳኔ የግድ ይሆናል ። ጊዜያዊ እርካታና ይህ ነው ብለው የማይቆጥሩትን ኢኮኖሚያዊ ፋይዳ ያመጣ የሚመስለውን ቆይታ ለማብቃትና ወደ ሀገር ወደ እናት የመመለስ ውሳኔ ቁርጥ ይሆናል። ከዚህ ውሳኔ ጀርባ ግን ታላቅ ጥያቄ ይነሳል። ምን ይዤ ልመለስ የሚል ነፍስን አስጨናቂ ጥያቄ ልብን በሚሰረስሩ ቃላትና ውብ ዜማ ይህን የሚያጫውተን ሙዚቀኛው ቴዎድሮስ ካሳሁን ቴዲ አፍሮ ነው እንዴት እጅና እግሬን ይዤ እመለሳለሁ ሲል ይጠይቃል በእንቆቅልሽ ለተሞላ የስደት ሕይወት ማብቂያን ለመሻት ከራሱ ይማክራል ማንነት ተነካ ስደት ደስ ይበልህ በልምባይን እንካ ሳዝንና ሲከፋኝ ቢፈስም እምባዬ እያነቡ እስክስታ ለምዷል ትከሻዬ ተውልቤ ተወኝና ይሄን እዴት ጨክነ ምራው ሆዴን ወደ ሀገር ቤት shine